ማናት? ሀበሻ ናት ወይስ አረብ? ሀበሻ ናት። ማነው ስሙ? ሙኒት እንዴ? አይዲ እንዴት ተሰራለኝ? ሁሉ ነገሩ ማስረጃ አለኝ። የትላንት ጠዋት ቮይስ አልላክልሽ ካለሽ 53 ደቂቃ አለኝ። ከቤቷ አንስተን ጸቡ ሳይጀመር የተነሳ እስከ ፖሊስ ጣቢያ እስከምታስገባኝ ድረስ ሪከርድ አለኝ። የፖሊሶቹ ድምጽ እንዳይገባ ብዬ ነው። ፖሊስ ጣቢያ አልገባ ብላ ራሱ ማነሻ፣ አንቺ ማገቢው ያት ነው። ፖሊስ ጣቢያ ራሱ አልገባም፣ በር ላይ ጥላይ ልትሄድ ማለት ነው። እራሷ በመኪና ወስደኝ የት ላይ ትሄዳለች? በግድ ነው እኔ ፖሊሶቹ ጋር ጩ ፖሊስ ጣቢያ ራሱ የገባችው በር ላይ ጣይት ትመለስ ማለት ነው። እና እኔ ሌላው አይደለም እኔ አንድ ጊዜ ወጥቻለሁ። የታፈኑ አሉ ከኢትዮጵያ የሚያለቅሱ በጣም ብዙ እናቶች አሉ። እነሱ እናቶች እንባቸው እንዲታፈዝ እንዲታበስላቸው ፈልጋለሁ። እኔ ገንዘብ ገንዘብ ምን አይደለም ሩሄን አወጥቻለሁኝ። ግን ሀቡ በጣም ቤት በጣም ስቃይ ያለ የምር ከምግብ ጀምሮ መቸለት አሁረት ከከሰሷት ከከሰስኳት ወዲህ ነው ምግብ ራሱ ያመጣችው እንጂ ጠዋት አንዲት ዳቦ በሻይ ነው። ወላሂ መንቀም ሰው ሰባት ሰራተኛ ነው ያላት የራሷ። ይሄ ሁሉ ሰራተኛ ቤት ውስጥ ምን ይሰራል? በትክክል ስ ደመወዝ እየተከፈለው ነው ወይ እንደ አቅም ካላት ሰባት አደለም ሰባት ሰራተኛ ትቅጠርኛ ምን አገባና አቅሙ የመክፈል አቅም ካላት ሰባት ቅጠር ከፈለገች አይደል መብታችን ተጥሶ ነው ብቻ እኮ ክፍል እያስገባች ለምን አንቺ ብቻ ፐርሰናል ፀብ ከሌላችሁ አንቺ ና እሱ ለምን አንቺ ብቻ ወጣሽ ለመክሰስ ለምን ሌሎቹ ሰራተኛ በደምብ ለምን ትመታኛለች እነሱ ፈርተዋ ዝም ይሉ ይሆናል እኔ ግን ካልሆን እንኳት መመለስ ነው እኔ እሷ ከኢትዮጵያ አላመጣችኝም የመምታት መብት የላትም እኮ ስለ መምታቷ እኛ ምንድን ነው ማረጋገጫችን እሱ እኔ ለፖሊስ ደውያለሁ እኮ ፖሊስ ጋር ተይዞልኛል ሪፖርቱ መረጃ ስለሌለኝ ነው እኮ ፖሊስም እንደዛ ያለው ትናንትና ጠዋት ግን ስላደረገችኝ ሁሉ ስለነበረው ውክቤ ሀምሳ ሶስት ደቂቃ ከመናምን እንትን ማስረጃ አለኝ ወይስ ሪከርድ አድርጋታለሁ እኔ ለመቀማት ከስምንት በላይ ሰራተኛ መሀል ገብቶን እኮ ስልኬን ለመቀማት በጣም ታግላይ ነበረ፣ ግን አልተሳካም። ምን ስልኬ የራሴ ነው፣ ፓስፖርት የራሴ ነው። ልሰጣት አልችልም። እሺ ቮይስ ሪካርደሮች ማስረጃ ካዶሮ መስማት አለብኝ፣ አስተያየት ከመስጠት በፊትቦቸ ሌላ ስዩ ላይ ስልክ ቁጥር መጀመሪያ በዚሁ ላይ ቁጥር ስልክ ቁጥርሽን እዚህ ላይ ነው። ይሄኛው፣ ይሄን አካውንት አሽካ፣ ከአንቺ በታች ያለው የእኔ ባክአፕ አካውንቴ ነው። ማንም ሰው መሴጅ እንዲልቅ ክፍት አድርጌዋለሁ። ፎሎ ያደረገኝ መሴጅ መላክ እንዲልቅ ክፍት አድርጌዋለሁ። ፎሎ አርጊውና ከዛ ቁጥርሽን አስተካክይ፣ እሺ። ፎሎ ያስደውል ምንም ችግር የለም። አስተምጪ፣ ይገባልኛል። ከዛ አሁን ዋትሳፕ ላይ አቢባ ነኝ እልሻለሁ ጫው አልቆብኝ የተቀመጠ ትንሽ በትንሽ እየ እቃ የተቀመጠ ነበር። ያንን ተጠቅሜ ወላሂ መልሻን ቆርቆሬ ነው የሞላሁት። ማለት ለምን አለቃ ትንሽ አለች። አዎ በጣም ነው የምትቆጣው እቃ ስታመጣ ለው እኔ ለምን ለማመን ለመቀበል እንደከበደ እንደቀሽ ለአንድ ሰው ሰጥንጃ 50 ማነሽ፣ አቡዬ በጣም ይቅርታ። አሁን ሀያትን አስገቢያት። መጀመሪያ ሀያት ትግባ። እኔ ቤት ያለውን ህግ ደግሞ ነግርሻለሁ። አሁን እሷም እኔ እና እሷን የሚያጋጨንን መጀመሪያ ግን ሀያት ትግባ። የቤት ምስክር አልፈልግም። ሀያት እንደማታዋሽ ማንም ምንም እንደማይመስላት ንቦናሽ ያውቀዋል። የሀቡ ልጅ ሆናት። ሀያት ቅድም መጥታ ኒቃ ሚስት እንደሆንሽ መስክራለች። ለሀቅ ብላ አይደል? አልዋሸችም። ስለዚህ ለሙን ልትመሰክር አለ የምትገባው ያለውን ሁኔታ ልታስረዳ ነ እንጂ። አቡ ሄድ ለምን እንዳል ደግሞ ልንገርሽ። መዲና ወላ ለአዚም ነው ልሽ። ቅ ካለሽ እኔ ከቅ ጎን ቆማለሁ። ከቅድም ጀምሮ ኮመንታተሮች ቢፌር ምናምን እያሉ ኮመንት ላይ እንዴት እንደሚወቅሱኝ አይተሻላረ። ከዚህ በፊትም ለሌላ ሰው እንደዚህ ተመቶ እዚህ ቤት እህቱ መታ የውሸት መስክራበት ሰውየው ላይ እነሱ ቸኩለው ፈርደው በኋላ እህቱ መጣ፣ ይቅርታ እኔ ዋሽቻለሁ፣ ዋሽቼ ነው ወንድሜ ላይ የመሰከርኩት ስትል እነሱ አፈሩ። እኔ ለመፍረድ አልቸኩልም፣ አስተያየት ለመስጠት አልቸኩልም። ሁለቱንም ወገን ነው መስማት የምፈልገው። ደግሞ ሀቢባ ለሙኒት ታግዛለች፣ ታደላለች የሚል ስሜት እንዳይሰማሽ ኔቨር ኤቨር፣ ሁሌም ከሀቅ ጎን ነው የምቆመው። ሙኒት ሀቅ ካላት ከሙኒት ጎን፣ አንቺ ሀቅ ካለች ከአንቺ ጎን። ገባሽ? ሁሌም እኛ ከሀቅ ጎን ነው የምንቆመው። ምንም ምንም የተለየ ስሜት እንዳይሰማሽ። እህቴ ነሽ፣ እሷ ምህቴ ናት። ሙኒት ምህቴ፣ መርጂ ምህቴ፣ ሁለታችሁ እንደ እኔ እኩል ናችሁ። ይህን እንድታቅ ይፈልጋሉ። መጀመሪያ ነፃነት እንዲሰማሽ ይፈልጋሉ። ምንም አይነት መሳቀቅ እንዳይሰማሽ። ደባሻለንሱ ደግሞ ያውልሽ። ብትዋሺ ደግሞ አላህ ከላይ አለ፣ ከኔ በላይ አንቺ አማይነሽ እንዳየውሽ። አላህ ደግሞ ከዋሸሽ ዛሬ ያልፋል በሆነ ነገር ገባሽ በጤና በምን በምን ሊቀጣሽ ይችላል? ከዋሽሽ ሳትዋሽ ሀቁ ተሳስተሽ እንኮን ብትሳሳትም ከጎንሽ እንቆማለን። በቃ ተሳስተሽ አይዞሽ፣ ሰው ሁሉ ማይሳሳት ለምንልሻለን። ሀቁን ነው እንድትናገር የሚፈልገው። ለምታምነው አላህ ብለሽ ሀቁን ተናገሪ፣ ምንም ነገር አትፍሪ። እሺ። እኔ ሀቁ እንኳን አይደለም አሁን ከሷ ወጥቼ ሚዲያ እውነቱን ይወቅ ብዬ ነው እንጂ እሷ ጋም ሆኜ እኔ አልፈራዋትም። እሷም እንዳንቺ ያሸነፈኝ ሰው የለም ብላለች። እኔ አልፈራትም። አለ የለች እሷ ስለ ጮሆች ምን ስላለች ምን ስላለች አልፈራትም። እዛም ተጋፍጫታለሁ። ስልኬንም ለመቀማት ትትል እጀን በጣም ቦጫጭራኛለች። ያየሁት እንኳ ወላሂ ማታ ካረፍኩ በኋላ ነው። እና ሃይዋት መሰክርም ያልኩበት ምክንያት አምስት ኪሎ ዱቄት ለወር ነው የመጣው። ወላሂ ጌታ ሻሂዴ ነው። ለሷ ዳቦ ቆሎ ቆርጣ አላታለች። በመካከል እኔ እንትን ፈጣይር ብዙ መስራት አልችልምና ምንድነው ይሄ ቆቀር የሚባል የሆነች ልጅ አሁንም ቤት አለች። ያቸው ልጅ የሆነ ያቺ አንድ ቀን ሰርተው መሻላ ድና በላን። ሁለተኛ ቀን ሰርታለት ከአምስት ኪሎ ላይ ተበላሽና መዲናም ጭሌ ስትል ማማ ላይኒ አላማረኝም። አንቺ ፊት የሚቀርብ አይደለም ብዬ አልሰጠዋትም። ሁለተኛ ከዛ መጨረሻ ለአስራ አራት ሰው ነው የተሰራው ቁርስ አንድ አንድ ቂጣ። ልክ በቃ ኩፍ ብሎ ሳሳርጌ ቂጣ ቅቤን ያልወድም ቅቤ ቀብቼላቸው እየበሉት ከዛ በዛው በሩቢያኗን የሰራኋትን ቁጥሯን እራሱ ፎቷን ስቼ ይዣታለው። ያችን ሰርቻት በዛ ነው ጠቡም የመጣብኝ እና እንትን ሩቢያን አልበሉምና አሱራይ ፈጣ እርስር ይላችኋለች አለችኝ። ማማ ዱቄት እኮ አልቋል። አምስት ኪሎ ነው የመጣው ያ ደግሞ ዛሬ ለአስራ አራት ሰው ስለሆነ ቆጥቤ እንደ ቤቴ ነው የምሰራው። ግን የሆነ ነገር አለቀ ስትባል ለምን ነው ጥያቄ በቃ ለምን ሰው ለምን አስቤዛ አለቀ በሚል ነበረ። ቅድም እኮ ሙኒትም ኤግዛክት እንትኑን አልገለጸ አይደለም፣ ሀቡ አይደለም። ይችን የምታህል ሩቢያን ይችን የምታህል ሩቢያን ሰርቼ ብርያኔ ብርያኔ ብድግ እያረግሽ ትጨምር ያለሽ እንጂ እየመረሽ ፍሬውን ከላይ አታሰፊም። እሷ ደግሞ ምናለችኝ፣ ተቀላቅሎ ነው እንጂ ይሄ ብርያኔ አይደለም ሩዙና ስጉው የተቀላቀለ ነው። ስለዚህ ፍሬው አንሷል አለችኝ። አዎ ፍሬው አንሷል አልክድም። ለምን ስለበሰለ ነው። መጠኑ ደግሞ ስለበሰለ አንሷል። ግን ብዛቱ ብርያኔ ስለሆነ ከላይ ከላይ ሩዝ ስለተጨመረበት እንጂ ለብቻ አስቀርቼው አይደለም። ልጅቷ እኔ ደግሞ በሰዓቱ አልቅሻለሁ። ለምን ሩቢያን ልበላው ቀርቶ ስራ ስለሆነብኝ ነው የምሰራው? የመጀመሪያም ጊዜ ነው። እኔ እሷ ቤት ትሰራው ሰርቻ አላውቅም። ሰውዬ ነው የሚሰራው። አዘጋጃለሁ እንጂ እና ልጅቷ ምን ብላት አለ እየእሷ ልጅ ቀንሳ ብረት ድስት ውስጥ አስቀምጣለች። ሩቢያን ሂጅና ያንን አምጭባያት ብለው ነግረዋታል። እኔ ወላሂ በሰዓቱም እየላታለሁ ምን ሊያረግልኝ ያስለቀሰኝም ማን ሊበላው ነው ቀንሽ ያስቀመጥኩት? በሁለት የቡና ማፊያ ብቻ ቡና አለ ተፈልቶ፣ ሌላ እቃ ብረት ድስት እንኳ አካባቢው የለም። ከየት አምጥታ ነገረቻት? በሰዓቱ በጣም አልቅሻለሁ እኔ። ደግሞ በጣም የሚያስለቅሰኝ ያልተባልኩትን ተብያለሁ፣ የማልበላውን ለምን አስቀረሽ ስላለችኝ ነው። ዶሮ ቢሆን ስጋ ቢሆን ወይ ሌላ የሚበላ ቢሆን ወላሂም በያን አላፈስም። በሰዓቱ አንቺ ማለት ልማድሽ ግን አቆርጥሻለሁ። አስር ጊዜ እንደ አይነት ነገር እኔ አልቀመጥም። አንቺ ማለት እዚህ ግን ያላችሁ እኔ ቤት የነበራችሁ ቤቴ በልታችሁ ጠጥታችሁ የወጣችሁ ውጡና ተናገሩ። እኔ መንገደኛ ማበላ ሰው ነኝ። ቤቴ ስርዓት አለው። አንቺ የመንገድ ለምደሽ ከሆነ ሌላ ጉዳይ ነው። ምንም ነገር ከማለቁ፣ አዎ ሁለቴ ሊሰራ ሲቀር ተናገሪ። የእኔ የእኔና የአንቺ ግጭት ይሄ ነው። እኔ ቤት ነው በእጅ የተለካ አቡ ሚዩት አድርጊልኝ፣ አታቆርጠኝ። መዲና ምን መሰለሽ? አይ የኔ ነውራ ውሸት እንዳታውሪ አደራሽ። ለምን በጣም አምሳይ ውሸት ሁን መቼ ነታ የምሰራትን የምሰራትን ፎቶ ይዣለሁ። የምስራትን ሩቢያን መጠና ነራሱ ቆቶይዘዋለሁ ሚታ ተራሽ ሲደርስ ነው የምታወሪ። ሀት ልንገርሽ መዲና ማለት ለማመን የከበደኝ እኔም ተመልካችሁ ለምንደሆን ታውቂያለሽ? አንድ ለአንድ ታማሚ ሀምሳ ሺህ ብር አውጥቶ የሚለግስ ሰው በጣም ለብዙ ሰው እርዳታ የሚሰጥ ሰው እንዴት ነው ቤት ውስጥ አስቤዛ እሩዝ፣ አለቀ ገለመል ያለቀ ብሎ ሊጨቃጨቅ የሚችለው? እሷ ከማለቁ በፊት ንገሩኝ፣ ቀድሜ ገዝቼ እንድመጣ፣ ቤቴ ባዶ እንዲሆን አልፈልግም። ነው ያለችው። እና አንቺ ደግሞ በእጅ እየተለካ ነው ለሰው ምናምን ሰራተኛ እንዴት ነው በእጅ ተለክቶ የሚበቃው? ቤትሽ ገብተሽ እራሴ ነኝ እኮ የሆነውን ነገር ስለተናገር አንቺ ሀቅ ታዋሪ ያለሽ አለው። ማን ነው አንቺ? ለሚዲያ ብቻ ሚዲያ ላይ ብቻ ነው ሀምሳ ሺ ሰላሳ ሺ የምትረጩ መጀመሪያ ቤትሽን አስተካክሉአይች፣ ባለጌ የቤት ምንነት ቢገባሽ ኖሮ ለራስሽ ነው ቁልፍ ያዘጋጀሽ። እኔ ጀስት ብሎክ ነው ያደረኩሽ። አሁን ግን ምንም እዚህ ጋር ምንም አላወራም። እኔ ለሚዲያ ነው የማወራው አይደለም። ነገ መተሽ ታወሪ ያለሽ ራስሽ ነው የማደርገው። በጣም አመሰግናለሁ። ቤቴ ውስጥ አንድ አይደለም አስር ምስክር አለ። አሁን ራሱ ቢሮ ውስጥ ሀቡ መኪና ውስጥ ነኝ። ልግባና ላገናኝሽ። ቤቴ ውስጥ ያሉ ልጆችን ይዘው የመጡትን ምሳል አሳይሽ እንዴ። ለምን ውስጥ አልገባም? አንድ ጊዜ ታገሽኛ፣ እኔ ልግባ። እስከዛ ሀዩን ለመናገር የሚሆነው ከሚዲያ ጋር ብትታረቂ ብቻ ነው። በጣም አንቺ ትጎጃለሽ። ለአንቺ ብዬ ነው አቡ። እኔ እኮ አልሰደብኳትም እሷ እኮ ስሚኝ ስሚኝ፣ አሁን አንቺ ብሎክ ብቻ ነው ያረኳትኝ ብላለች። የባስ የባስ ነው። ታፍ ነው ታፍ ካቡ፣ ብሎክ ያደረገችኝ እኔ